ምዕራፍ 13 ሳኦልም እስራኤል ላይ ሁለት ዓመት ከነገሠ በኋላ፥ ሳኦል ሦስት ሺህ ሰዎች ከእስራኤል መረጠ፤ ሁለቱም ሺህ በማክማስና በቤቴል ተራራ ከሳኦል ጋር ነበሩ፥ አንዱም ሺህ በብንያም ጊብዓ ከዮናታንም ጋር ነበሩ፤ የቀረውን ሕዝብ እያንዳንዱን ወደ ድንኳኑ አሰናበተ። ዮናታንም በናሲብ ውስጥ የነበረውን የፍልስጥኤማውያን ጭፍራ መታ። ፍልስጥማውያንም ያንን ሰሙ። ሳኦልም ዕብራውያን ይስሙ ብሎ በሀገሩ ሁሉ ቀንደ መለከት ነፋ። እስራኤልም ሁሉ ሳኦል የፍልስጥማውያንን ጭፍራ እንደመታ፣ ደግሞም እስራኤል በፍልስጥማውያን ዘንድ እንደተጸየፉ ሰሙ። ሕዝቡም ሳኦልን ለመከተል ወደ ገልግላ ተሰበሰቡ። ፍልስጥማውያንም ከእስራኤል ጋር ለመዋጋት ተሰበሰቡ፤ ሠላሳ ሺህ ሰረገሎች፣ ስድስትም ሺህ ፈረሰኞች በባህርም ዳር እንዳለ አሸዋ ብዙ ሕዝብ ነበሩ። ወጥተውም በቤተ አዊን በምሥራቅ በኩል በማክማስ ሰፈሩ። ሕዝቡም ተጨንቀው ነበርና የእስራኤል ሰዎች በጭንቀት እንዳሉ ባዩ ጊዜ ሕዝቡ ዋሻና በእሾሁ ቊጥቋጦ በገደልና በግንብ በጉድጓድም ውስጥ ተሸሸጉ። ከዕብራውያንም ዮርዳኖስን ተሻግረው ወደ ጋድና ወደ ገለአድ ምድር ሄዱ። ሳውል ግን ገና በገልጌላ ነበረ። ሕዝቡም ሁሉ ተንቀጥቅጠው ተከተሉት። ሳኦልም ሳሙኤል እንደ ቀጠረው ጊዜ ሰባት ቀን ቆየ፤ ሳሙኤል ግን ወደ ገልጌላ አልመጣም፤ ሕዝቡም ከርሱ ተለይተው ተበታተኑ። ሳኦልም የሚቃጠለውን መሥዋዕትና የደህንነት መሥዋዕት አምጡልኝ አለ። የሚቃጠለውንም መሥዋዕት አሳረገ። የሚቃጠለውንም መሥዋዕት ማሳረግ በፈጸመ ጊዜ እነሆ ሳሙኤል መጣ፤ ሳኦልም እንዲመርቀው ሊገናኘው መጣ። ሳሙኤልም ያደረግከው ምንድን ነው አለ። ሳኦልም ሕዝቡ ከእኔ ተለይተው እንደ ተበታተኑ፣ አንተም በቀጠሮ እንዳልመጣ፣ ፍልስጥማውያንም ወደ ማክማስ እንደተሰበሰቡ አየሁ። ስለዚህ ፍልስጥማውያን አሁን ወደ ጌልጌላ ይወርዱብኛል እኔም የእግዚአብሔርን ሞገስ አልለመንሁም አልሁ። ስለዚህም ሳልታገስ የሚቃጠልን መሥዋዕት አሳረብ አለ። ሳሙኤልም ሳውሉን፣ አላበጀህም፤ አምላክህ እግዚአብሔር ያዘዘህን ትእዛዝ አልጠበክህም። ዛሬ እግዚአብሔር መንግሥትህን በእስራኤል ላይ ለዘላለም አጽንቶልህ ነበር፤ አሁንም መንግሥት አይጸናም። እግዚአብሔር እንደ ልቡ የሆነ ሰው መርጠዋል። እግዚአብሔርም ያዘዘህን አልጠበክህምና እግዚአብሔር በሕዝቡ ላይ አለቃ ይሁን ዘንድ አዞታል አለው። ሳሙኤልም ከጌልጌላ ተነስቶ መንገዱን ሄደ። የቀሩትም ሕዝብ ሳኦልን ተከትለው ሰልፈኞቹ ሊገናኙ ሄዱ። ከጌልጌላም ተነስተው ወደ ብንያም ጊብዓ መጡ። ሳኦልም ከእነርሱ ጋር የነበሩትን ሕዝብ ቆጠረ። ስድስት መቶም የሚያህሉ ሰዎች ነበሩ። ሳኦልና ልጁ ዮናታንም ከእነርሱም ጋር የነበሩ ሕዝብ በብንያም ጊብዓ ተቀመጡ። ፍልስጥኤማውያንም በማክስማስ ሰፈሩ። ከፍልስጥኤማውያንም ሰፈር ማራኪዎች በሦስት ክፍል ሆነው ወጡ። አንዱም ክፍል በኦፍራ መንገድ ወደ ሶጋል ምድር ሄደ። ሁለተኛው ክፍል ወደ ቤት ሆረን መንገድ ዞረ። ሦስተኛውም ክፍል በበረሃው አጠገብ ባለው ወደ ሰብሆይም ሸለቆ በሚመለከተው በዳርቻ መንገድ ዞረ። ፍልስጥማውያንም ዕብራውያን ሰይፍና ጦር እንዳይሰሩ ብለው ነበርና በእስራኤል ምድር ሁሉ ብረተ ሰሪ አልተገኘም። እስራኤልም ሁሉ የማረሻውን ጫፍና ማጭዱን መጥረቢያውንና መቆፈሪያውን ይስል ዘንድ ወደ ፍልስጥማውያን ይወርድ ነበር። ለማረሻው ጫፍና ለመቆፈሪያው ዋጋው የስቅል ከሦስት እጅ ሁለቱ እጅ ነበረ። መጥረቢያውንም ለማሳል መውጊያውንም ለማበጀት ዋጋው የስቅል ከሦስት እጅ አንዱ እጅ ነበረ። ስለዚህም በሰልፍ ቀን ሰይፍና ጦር ከሳኦልና ከዮናታን ጋር በነበሩ ሕዝብ ሁሉ እጅ አልተገኘም፤ ብቻ በሳኦልና በልጁ በዮናታን ዘንድ ተገኘ። የፍልስጠማውያንም ጭፍራ ወደ ማክስማስ መተላለፊያ ወጡ። የቀረውን ሕዝብ እያንዳንዱን ወደ ድንኳኑ አሰናበተ።